ይሄ መንግስት እንደማያሸንፍ ሁለት ዓመቱ ነው እያ ከተናገሩ በሙሉ ልብ ነው ወጥቼ ህዝባዊ ተቀባይነት ያለው ነው የራሱ የሆነ የፖለቲካ አጀንዳ ያለው ነው የፋኖን ትግል የፈለገ ዓመት ትዋጋለህ እንጂ አታሸንፍም። ይህን ከወዲሁ አውቀህ ወደ ሰላማዊ ውይይትና ድርድር ግባ ብዬ ይህን መንግስት የተናገርኩት ገና ጦርነቱ ሀ ብሎ ሲጀመር፣ ወደዚህ እንደሚሄድ ምንም ጥርጥር አልነበር። የፋኖ ኃይሎች ላለፉት ሁለት ዓመታት ፒውርሊ ጎሬላ ፋይተር ነ ሂቴንድራ አድፍጦ አጥቅቶ የመሄድ ነበር። ሁለት ነገር ማድረግ አይችሉም ነበር። ነጻ መሬት ፈጥረው ምሽግ ሰርተው ራሳቸውን መከላከል አይችሉም ነበር። ሁለት የመንግስት ምሽግ ይዞ የተቀመጠን የመንግስት ኃይል ሰራዊት አጥቅተው ደምስሰው ቦታን መቆጣጠር አይችሉም ነበር። እነዚህ ሁለት ነገሮች መፈጸም የሚችሉት ኮንቬንሽናል በሆነ ሰራዊት አሁን ወደዚህ ደረጃ እየተሸጋገሩ መሆኑን ነው የሰሞኑን ሁኔታ ያሳየው። አሁን ነፃ መሬት የማስከበር ምሽግ ይዞ የመከላከል አቅም እያሳዩ ከዛም አልፈው ምሽግ ይዞ የተቀመጠ ሰራዊት ወደ መደምሰስ አቅጣጫ እያደጉ ነው። ይሄ መንግስት እዚህ ላይ ቢያንስ እዚህ ላይ መድረሱን አይቶ ተስፋ መቁረጥ አለበት። ትናንትና የዛሬ ሁለት ዓመት ውርውር የሚሉ ጥቂት ፋኖዎችን ማሸነፍ ያልቻሉ ወደዚህ ደረጃ ከተሸጋገሩ በኋላ እንዴት አድርገ ያሸንፋቸዋል ብሎ ማሰብ። ስለዚህ በአንድ በኩል ከወታደራዊ ቁመና አንጻር በጣም በሚገርም ሁኔታ ፋኖ ወደዚህ አይነት የሰራዊትነት ደረጃ እያደገ ነው። ይሄ ትልቅ ለውጥ ነው። ይሄ ለውጥ መንግስትን ሊያስተምረው ይገባል የሚል መለሳል። ሁለተኛ ይህል አስተላለፍ ለውጥ እየመጣ አሁን መንግስት በወሎ ጦርነት ከጀርባ ቲፒኤልኤፎች አሉ ከጀርባ ሻቢያ አለ እያለ ነው። እኔ ባለኝ መረጃ ፋኖች በራሳቸው ያደረጉት ኦፕሬሽን እንደሆኑ እንደሆነ ነው የማውቅ እስካሁን ድረስ አሳማኝ የሆነ ከጀርባ ሌላ ሀይል ስለመኖሩ ምንም መረጃ የለም። ግን ሆኖስ ቢሆን ያስደንቃሉ አይመስለኝም። ምን ብዬሃለሁ? ቅድም ይሄ ሀይል በስልጣን ላይ ያለው መንግስት የአይዲዮሎጂ ጉዳይ አይደለም፣ የመርህ ጉዳይ አይደለም የያዘው አካሄድ ማንኛውንም ተቃዋሚ ሀይል ማንኛውንም ተዋጊ ሀይል የሚያስተባብራ አካሄድ ነው እየተከተለ ሳይወድ በግድ ለጋራ ህልውናው ሲል አብሮ እንዲቆም የሚያደርግ ስልት ነው እየተከተለ ያለ አቋም ነው እያራመደ ያለ። ስለዚህ እኔ አንዳንድ ሰዎች በጣም ፋኖዎችም ቲፒኤልኤፎችም ብዙ ርቀት ሄደው እኛ የለንበትም እነሱ የሉበትም የሚል ማስተባበያ ላይ ሲገቡ አይቻል። እኔ ወደፊት የሚቀር አይመስለኝም የመተባበሩ አይመስለኝም የማይቀር ከሆነ እኔ ማስተባበሉ ምን ጥቅም እንዳለውም አይገባኝም። እውነቱን ለመናገር ቅድም እንዳልኩ አሉበት የሚል መረጃ ባይኖረኝም አይደለም ቀርቶ የቲፔሌፍ እና የኦላ የፋኖ መተባበር እና ከሻቢያ ጋር ከኤርትራ መንግስት ጋር መተባበሩም ይቀር አይመስለኝም። እኔ ታውቃለህ፣ ተቃዋሚ ነኝ ከሻቢያ ጋራ ኢትዮጵያን ችግር አብሮ ታግሎ መፍታት አይቻልም ከሚሉ ሰዎች አንዱ፣ አላምንበትም፣ አልደግፈው ግን በተጨባጭ መሬት ላይ የሚሆነው ምንድን ነው ብለህ ብትጠይቀኝ የሚቀር አይመስለኝም። ፋኖም፣ ቲፒኤልኤፍም፣ ኦላም ከሻቢያ ጋር አብረው መስራታቸውም ይቀራል። ስለዚህ ይህን እውነታ ይህን ሀቅ የኢትዮጵያ መንግስት መረዳት አለበት፣ ማወቅ አለበት። እነዚህ ኃይሎች ተባብረው ይችላቸዋሉ። ማሸነፍ ይችላል አይችልም። ስለዚህ አገሪቱንም ህዝቡንም ለባሰ ውድመትና እልቂት ከመዳረጉ በፊት እራሱንም ወደማይመለስ ጥፋት ውስጥ ከማስገባቱ በፊት አሁኑኑ አሁኑኑ ጦርነትን አቁሞ ወደ ተጨባጭ ወደ ሀቀኛ የውይይትና የድርድር ሂደት መግባት አለበት መምጣት አለበት። የማይመጣ ከሆነም ምንም ጥርጥር የለው የእሱ ህልውና መጥፋቱ ምንም ጥርጥር የለው። ጥያቄው ያለው ያ ነገር ዘላቂ ለውጥ ያመጣልና ኢትዮጵያን የተረጋጋችሁን እንድትቀጥል ያደርጋሉ ይሄ የፖለቲካ ሀይሎች አሁን እነ ዶክተር አብይ አገዛዝ ያስተባበራቸው ኃይሎች ኮሄረንት የሆነ የፖለቲካ አንድነት ፈጥረው ይችን ሀገር ወደ ዘላቂ ሁኔታ ያሸጋግሯታል፣ በመሐልስ ቀውሱ ከቁጥጥራችን ወጥቶ እስቴትለስ ሊያደርገን አይችልም በሚለው ጉዳይ ነው እንጂ መጨነቅ ያለብን። አሁን እየተፈጠረ ያለው የኃይል አሰላለፍ በስልጣን ላይ ያለውን መንግስት እንደሚያስወግድ እኔ ጥርጥር የለ፣ ምንም ጥርጥር የለ፣ የጊዜ ጉዳይ። ላመሰግን እፈልጋለሁ ሁሉም ኢትዮጵያውያን እውነት ከዛ ሁሉ መሯሯጥ በኋላ ረድታችሁ አንድ ሆናችሁ ወደ ኬንያ እንድገባ ከኬንያም እስከ ኡጋንዳ ነገሮችን እንዲመቻችሁልኝ በዩኤን ማዕቀፍ ውስጥ እንድሆን ብዙ ነገር ያገዛችሁኝ በገንዘብ በጊፍትን የምታግዙኝ ኢትዮጵያውያን ብሔር፣ ሃይማኖት ሳይላችሁ አንድ ሆናችሁ ያገዛችሁኝ በሙሉ በእውነት ከልብ ላመሰግናችሁ ፈልጋለሁ። እግዚአብሔር ይስጥልኝ፣ አክብርልኝ በእውነት መልካምና ደግ ደጉን ያሳያችሁ። እናም የተሻለ ስራ እንሰራለን ብዬ አስባለሁ። አንድ ያድርገን ካለንበት የመከፋፈል የመበታተን ዘመን ወደ አንድነት ያምጣን። በእውነት ምስጋና ልዩ ነው። ተባረኩልኝ፣ ክበሩልኝ፣ ሰላማችሁ ይብዛ። ቆም ብሎ ማሰብ ይገባል። የሌሎቹን ከሌሎቹ አገራት ከራሳችን ከኢትዮጵያ ያለፈ ታሪክ መማሩ ይቀርና ከራሱ ያለፉት ሰባት ዓመታት ድክመቶች፣ ችግሮች መማር ቢችል ጥሩ የሚል እምነት ነው ያለው። እና የኢትዮጵያ ተጨባጭ ሁኔታ በዚህ ሁኔታ በዚህ ኃይል አስተላልፍ ለውጥ ነው ያለው። ያ ብቻ አይደለም። ኢቨን የሰላማዊ ህዝባዊ የሚተኝነት ኢትዮጵያ ውስጥ ድንገት የፖለቲካ ኃይሎችም ከመዘጋጀታችን በፊት ፈንድቶ የሚወጣበት ሁኔታ ብሶቱ፣ ግፉ ሞልቶ መፍሰስ የጀመረበት ሁኔታ ላይ ነው። አዲስ አበባ ላይ ያለው ውጥረት ቀላል አለ ህዝቡን ልቡ ሸፍቷል ሸፍቷል። ስለዚህ የሆነ ነገር ስፓርክ ካደረገ ከእኛ ቁጥጥርና ዝግጅትን በፊት አገሩን ሊያጥለቀልቅ የሚችል ስርዓቱን ሊያጥለቀልቅ የሚችል ህዝባዊ ቢተኝነት ሊመጣ ይችላል። ስለዚህ ይህም ሁኔታ በማወቅ አንደኛ ተቃዋሚ ፓርቲዎች በኃላፊነት ስሜት መተባበር፣ የአገርና የጋራን ጉዳይ ማስቀደም ላይ ማተኮር አለብን አለብን መለያየት የት ማያደርስ አ ሁለተኛ ህዝቡ የትግሉን ሚና መቀላቀል አለበት፣ መጨበጥ አለበት በእጁ ተሳታፊ መሆናል። ጉዳዩ ያገባኛል፣ በዚህ ሂደት ሊመጣ የሚችለው አደጋ ከማንም በላይ የሚመለከተኝ እኔን ነው፣ ተጠቂ የሚያደርገኝ እኔን ነው። ስለዚህ የዚህ ትግል ባለቤት መሆን አለብኝ ብሎ ተሳትፎ ማድረግ አለበት አለበት። ሶስተኛ መንግስት ሳይመሽበት፣ መሽቶበታል ኦልሞስት፣ ግን የበለጠ ሳይመሽበት ከአሁን ራሱንም የሚያድንበት ሀገርና ህዝብንም ከባሰ ጥፋት የሚያድንበትን መንገድ መከተል አለበት የሚል እምነት አለ። እኔ በአጠቃላይ ሳየው የሀገሪቱ ይህን የሚመስል ነው የሚመስል ምንም አልፈራም። አሁን እገባለሁ። እኔን አያቁኝ መቼም ልንገራችሁ። ምንም ራሴን እንደፈለግኩ መቀያየር እችላለሁ። እነሱን ደግሞ እሸውድ ያቅተኛል? ስሸውዳቸዋል። ስድስት ወር ሙሉ ሲፈልጉ ይኖርኩት፣ እውነት ነው በማላቸ ምንም ችግር የለውም። አሁንም ቢሆን ንገራችሁ አልፈራም፣ እገባለሁ። አሁን ገብቼ ከፈለጋችሁ አሁንም ቪዲዮ ለቅቄ ይወጣል። ኖ ኖ ኖ አልሞክሩት ነ እንደሱ አይደለም እንደሱ አይደለም። እዛ ሆነው ትግሉን ማሳለጥ ይችላሉ። እዛ ሆነው እነሱ ሰው ማግኘት አይደለም፣ የተወጋ ውስኪ እንኳን የማይለዩ ሰዎች ናቸው። አይደለም አንተ የሚያክል ሰው ለማግኘት ይቀርና ኤኒወይስ እኔ ግን ለሆነ ለአዲስ ነገር የሚያመጣ እኮ ነው የሚገባው። ለውጥ የሆነ ለውጥ የሚያመጣ ነገር ከሆነ ገብቼ መታገል ይፈልጋል፣ አንድ ላይ ተባብረን ከሆነ አሁንም። ያደረገው ነገር እኮ ትልቅ ታሪክ ነው። እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረ እጁን እየሰጠ ማድረግ ሰራዊት የያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ሕግ ጥሼ እንደ አንድ ሀያላ ነገር ጥሼ ያን ጥቅም አስጠብቄ ይቀጥላሉ። ይሄ በፍጹም መፍጹም አይሆን ነገር። ችግሩ ምን መሰለህ ስታሊን፣ አንድ መንግስት በዚህ ደረጃ የአንድን ሉዓላዊ ሀገር ጥያቄ ውስጥ አስገብቶ እወራሃለሁ፣ በኃይል የባህር በር እነጥቃሃለሁ ብሎ ፕሮፓጋንዳ መስራት ከጀመረ በኋላ መቀስቀስ ከጀመረ በኋላ ጦርነቱን የማስነሳቱ እድል በእሱ እጅ ላይ ብቻ ያለ አይደለም። ያ ትሬት እንዲሆነው ስጋት የገባው ኃይል ለእኔ የተመቼ ጊዜና ቦታ በሚለው ሁኔታ ጦርነቱን ራሱ ሊጀምረው ይችላል። የኢትዮጵያ መንግስት አሁን በጦርነቱ መነሳት ላይ ቁጥጥር ሊኖረው አይችልም። ያ ጦርነት ቢጀመር ደግሞ ኢትዮጵያ በወራሪነት ከመከሰስ ከመፈረጅ ልትድን አትችልም። በአደባባይ በይፋ ነው እየተቀሰቀሰ ያለው እውቅና ሁሉ ሀገራዊ እውቅናችሁን ሁሉ እነሳችኋለን ነው እየተባለ። ከኒማጅን አንድ የጎረቤት ሀገር የኢትዮጵያን ሀገራዊ እውቅና እነሳለሁ ብሎ የኢትዮጵያን መሬት ነጥቃለሁ ብሎ አዋጅ ቢያውጅ እንዴት ነው ሪአክት ምናደርገው? ያ አካል ጦርነት መጥቶ እስኪከፍትብን ጥይቱን እስኪተኩስ እንጠብቀዋለን? ያንስ ማድረግ ትክክል ነው የሚሆነው አይመስለኝ። ስለዚህ ሪሊ ለጨዋታም፣ ለሌላ ፐርፐዝም ለፕሮፓጋንዳም ብለው አንስተውት ከሆነ ሄዶ ሄዶ ዞሮ ዞሮ የጦርነት አዋጅ ጦርነት የሚያመጣ አደጋ ነው ይዞ የሚመጣው እና በዛ ሁኔታ ውስጥ ነው ያለ ነው እና በምንም ተአምር በምንም ተአምር አሁን በተያዘው መንገድ የኤርትራን ህዝብ አሸንፈህ የባህር በር ነጥቀህ ኢትዮጵያን የባህር በር ባለቤት ማድረግ አትችልም ከውስጣዊ ሁኔታችንም ጋር አይቻልም ከአካባቢውም ሁኔታ አንፃር አይቻልም ከዓለም አቀፉም ሁኔታ አንጻር አይቻልም ያህገወጥ ሁለተኛ፣ አሁን ያለንበት ነባራዊ ሁኔታ የፈለገ አይነት የኢንትረስት ትልቅም ቢሆን አይፈቅድልም። እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረብ ከእጁን እየሰጠ የሚማድረግ ሰራዊት የያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ህግ ጥሼ እንደ አንድ ሀያላን ሀገር ጥሼ ያን ጥቅም አስጠብቄ ይቀጥላሉ። ይሄ በፍጹም በፍጹም አይሆን ወደ ወደ ውጤት በፍጹም ሊቀየር አይችልም። ግን ስለማይቀየር ጦርነቱ አይመጣም ማለት አይደለም። ቅድም እንዳልኩ በራሱ በኢትዮጵያ መንግስት ግልብ አስተሳሰብም፣ ሚስ ካልኩሌሽን ጦርነቱ ሊነሳ ይችላል። ሌሎቹ በሰጉ እንወረራለን ብለው በሰጉ አካላትም ሊጀመር፣ የዛ አይነት አደጋ ውስጥ ነው ያለነው እና እኔ አሁንም ደግም የምናገረው ኢትዮጵያ ሰላም እንድታገኝ፣ ደህንነቷን እንዲጠበቅ ወደ ዲሞክራሲ ወደ ብልጽግና እንድትሸጋገር ምንፈልግ ከዛም በላይ ደግሞ የወደፊቱ ትውልድ ህዝቡ የባህር በር ጥያቄው አንድ ወቅት ላይ እንዲመለስለት የምንፈልግ የፖለቲካ ኃይሎች ከማንም በላይ አምርረን ይህን ጉዳይ መቃወም ያለብን እኛንን የሚል እምነታለን ለዛ ጥቅም ተቆርቋሪ ያልሆኑ ኃይሎች ናቸው አሁን የዶክተር አብይ አህመድ የቀይ ባህር ጥያቄ ደጋፊ የሆኑ ደንታ የሌላቸው ትናንትና የኤርትራ መንግስት ሉዓላዊነታችንን ደፍሮ ተጋብዞ የራሳችንን ህዝብ ሲጨፈጭፍ ተቆርቋሪ ተቆርቋሪ ያልነበሩ ያልነበሩ ናቸው። ስለዚህ ተቆርቋሪ የሆነ ሀይሎች ነን ይህን ነገር መቃወም ያለብን የሚል እምነት አለ። በጣም አመሰግናለሁ። ስታውሶት አንድ ሰሞን እንዲችው የመለስን ሬሳ አላስቀምጥ ስትል ነበረ። መለስ ነው ለዚያ በቃል መለስ አንድ የምትፈልገው ጥቅም ሲጎልብ፣ አሁን ደግሞ ወደ አቢይ ዞርክ። አንተ ለምትፈልገው ጥቅም አልሟላ ሲለ ቅዱስ አቢይ ብዬ ሾም ያለው ብላል ነበር እንዴ። በመጀመሪያ አንተ ለምትፈልገው ጥቅም አልሳካ ሲለ ለምንድን ነው ህዝቡን የምታባላው? ሰው በሰላም እያኖረ ነው። ምን በሰላም አለ? ምን በሰላም አሁን አንቺ ይሄን ምን ያደረገልሽ ነገር አለ? ይሄን መንግስት አሁን ዘረኛ፣ ዘረኝነትሽን እያሳየሽን ነው።